ሰላም ሰላም፣ ውድ አድማጮቻችን፣ ይህ የስፖርት ነው በረዴስ የዝውውር መረጃዎች መጠናል። ዛሬ እንግዲህ በዚህኛው ፕሮግራማችን አርሰናልን የሚመለከት ነው የሚሆነው። አርሰናሎች በዝውውር መስኮቱ ላይ እንግዲህ ጠንካራ ብለው መንቀሳቀስ ይጠበቅባቸዋል። ነገር ግን በዝውውር መስኮቱ ላይ የተጫዋቾች ዋጋ ሳሳቢ ይሆኗል። ከተጫዋቾችን ዝውውር ካቀዱት እቅድ አንጻር የተጫዋቾች ዋጋ የሚያወጡት ከፍ ብሎ አግኝተውታል፣ ና ፈጠን ብለው እየተንቀሳቀሱ አይደለም። ነገር ግን በሚቀጥሉ ሳምንታት እንቅስቃሴያቸውን መጀመር የሚጠበቅባቸው ይሆኗል። በዛን ተመለክተው የተለያዩ ጨዋታዎችን እንግዲህ ለማድረግ የተለያዩ ተጫዋቾችንም ፍለጋ ላይ እንዳሉ ይታወቃል። ትናንት እንግዲህ በአርሰናል በጥብቅም የሚፈለገው ሮድሪጎ ለሪያል ማድሪድ ሲጫወት አይተነዋል። አሁንም በማይፈልገው የቀኝ መስመር ቦታ ላይ ነው የተሰለፈው። ዣቪ አሎንሶ ጋር ምን አይነት ውሳኔዎች ይወሰናል? አርሰናሎች ይህንን ተጫዋች እስከ መጨረሻ ድረስ የሚታገሉ ይሆናል፣ ለማስፈረም ጥረታቸውን የሚቀጥሉ ይሆናል ተብሎ ይታሰባል። ረድማቻችን ይህ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደደርስ ያግዘናል። እንግዲህ አንዳንድ መረጃዎችን የምናደርሳችሁ ይሆናል። ባለፉት 24 ሰዓት አርሰናልን የሚመለከቱ ምን ምን መረጃዎች አላችሁ አላችሁ ካላችሁን እነዚህ ናቸው። በተለይ የሊዩስ እስኬሊ አዲስ ኮንትራት ለመድፈኞቹ የሚያስደስት ሆኗል። ወደ ለማቻችን ይህ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በውድድር አመቱ ላይ እንግዲህ በአርሰናል የታዳጊ ተጫዋቾች ውስጥ እንደ ሊዩስ እስኬሊ የሚያስገርሙ ነው የተገኘ ተጫዋች የለም። ከህዳርና ታህሳስ ወር ጀምሮ በውድድር ዓመቱ ምርጥ ብቃቱን እያሳየ ይገኛል። አርሰናሎች አዲስ ኮንትራክት ለዚህ ተጫዋች ሰጠውታል። እንግዲህ ብዙዎቹ እንደሚመሰክሩለት ከአሽሊ ኮል በኋላ የተገኘ ተገኘ የግራ መስመር ምርጥ ተመላላሽ እንደሆነ የሚነገርለት ነው። እንግዲህ የአማካይ መስመር ሆኖ መጫወት የሚችል ነው። 18 ዓመቱ ላይ የሚገኘው ይህ እንግሊዛዊ በውድድር ዓመቱ አርሰናል ማንቸስተር ሲቲን ባሸነፈበት ጨዋታ ላይ ጎል ያስቆጠረ፣ ከዛ ውጭ ለእንግሊዝ በመጀመሪያ ጨዋታው ላይ ጎል ማስቆጠር የቻለ ቻምፒዮንስ ሊጉ አሲስቶችን ማድረግ የቻለ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ይህንን ታዳጊን እንግዲህ ለሚቀጥሉት ዓመታቶች በአርሰናል ቤት ይቆያል ሙሉ በሙሉ ተስማምቷል። ኤጀንቱ እናቱ ናት። የፋብሪዚዮ ሮማኑ ትልልቆቹ ስፖርት መገናኛ ብዙኃን እንደ ዴቪድ ኦርነሴንዝ አትሌቲክስን ጨምሮ ይህንን አረጋግጠዋል። እንግዲህ ተጫዋች አሁን ባለው ዋጋ 38 ሚሊዮን ፓውንድ የሚያወጣ ይሆናል። አንድ ጎልና ሶስት አሲስት በውድድር ዓመቱ አድርጓል። ይህንን ተጫዋች ለመውሰድ ሪያል ማድሪድ ሙከራ አድርጎ ነበር። ነገር ግን ዩስ ስኬሊ የአርሰናል ደጋፊ ነው። ከአርሰናል በሰሜን ለንደን ከሚገኙት ቅርብ ነውና ለቤቱ በጣም የአርሰናል አድናቂና ደጋፊ ተገዳጅ እንደሆነ ይታወቃል። አርሰናልን እንደማይለቅ ለማሪዶች ነግሯቸው ነበር። አሁን የሚጠበቅ ነው። ነገር ግን አርሰናሎች የሉዩስ ስኬሊ ጉዳይ ብቻ አይደለም፣ የኢታን ነዋነሪም ጉዳይ ላይ ድርድሮችን ያደረጉ እንዳለ ይታወቃል። በቅርብ የጊዜ ጉዳይ ነው ይለናል ፋብሪዚዮ ሮማኑ። ይህ ዝውውር የተጠናቀቀ ነው። ስለዚህ አርሰናሎች ይህንን አዲስ ኮንትራት ለኢታን ነዋነሪ የሚያስፈርሙ ይሆናል። ሁለቱ ታዳጊዎች ባልተጠበቀ ሁኔታ ምርጥ ፐርፎርማንሳቸውን ማሳየታቸው ለአርሰናል በሚቀጥለው አመት ሁለት አዳዲስ ፈራሚዎችን እንዳገኙ ነው። የተጎዱባቸው ተጫዋቾች ሲመለሱ እዚሁ ጋር መነሳት የሚጠበቅ የእንግሊዝ ፕሪሚየር ሊግ ሁለት ታዳጊዎችን እንግዲህ በስድስት ታዳጊ ተጫዋቾችን በውድድር አመቱ ምርጥ ብቃት ያላቸው ብሎ እንግዲህ ያወዳደረ ይገኛል። ማን እንደሚያሸንፍ የሚጠበቅ ነው። እጩ ከሆኑት ውስጥ ግን የአርሰናሎቹ ኢታን ኗነሪና ስካሊ መካተታቸው የሚገርም ነው። ሌላኛው ማክስ ዳውንማንን የሚመለከት ነው። በሚቀጥለው የውድድር አመት አርሰናልን እንግዲህ የዋናው ቡድን አካል ሆኖ የሚጀምር ይሆናል። የእንግሊዝ ፕሪሚየር ሊግ ጨዋታ ግን ለመጫወት የግድ እስከ ታህሳስ ድረስ መጠበቅ ይጠበቅበታል። ያም የሆነው ደግሞ በአዲሱ የእንግሊዝ ፕሪሚየር ሊግ ህግ መሰረት አስራ ስድስት ዓመት ያልሞላ ተጫዋች በእንግሊዝ ፕሪሚየር ሊግ አይችልም እና 16 ዓመት ታህሳስ ላይ የሚሞላው የሆነ አርሰናል ቤት 99 ቁጥር ማሊያን አድርጎ በእንግሊዝ ፕሪሚየር ሊግ ሲጫወት የምናይበት ሰፊ ነው። ላኛው ታዳጊ ነው። አንዳንዶቹ እንዲሁም ኢታን ነዋነሪም እስካሊም የተሻለ በጣም የሚጠበቀው ማክስ ዳውን ማን ነው እያሉ ይመሰክሩለታል። በ17 ዓመቱ የ17 ዓመት የአውሮፓ ውድድር ላይ እንግዲህ የዓለም ዋንጫ ላይ ጥሩ ፐርፎርማንሱን የአውሮፓ ዋንጫ ላይ ጥሩ ፐርፎርማንሱን እያሳየ የሚገኝ ምርጥ ተጫዋች ነው ማለት የሚቻለኛው ነው። ሌሎች መረጃዎችን የምናደርሳችሁ ሪያል ማድሪድ ቤት ሮድሪጎ ና ዣቪ አሎንሶ ነው። ሮድሪጎ እንግዲህ በዣቪ አሎንሶ ጋር ድርድሮችን ንግግሮችን እያደረገ ይገኛል። ነገር ግን ዣቪ አሎንሶ በትናንትናው ባልህሊ ጨዋታ ላይ ያሰለፋቸው ያሰላለፍ ሂደቱን በምታዩበት ጊዜ ትክክለኛ አሰላለፉ ኦልሞስት የአንቼሎቲን አሰላለፍ ነው፣ ደግሞ ያየ ነው። በዚህም የተነሳ ሮድሪጎ ወደ ቀኝ መስመር ሂዶ ነው የተጫወተው። ይህ ደግሞ በቀኝ መስመር የማይፈልገው ነው። ለሮድሪጎ መጫወት የሚፈልገው በግራ መስመር፣ ያንን ደግሞ ለመስጠት አርሰናሎች ተመራጭ ናቸው። ይህንን አይቶ ወደ አርሰናል የሚመጣ ይሆናል ወይ የምናየሆነ ነው። መድፈኞቹ ግን እስከ ውድድሩ መዘጋትነስ ከእንግሊዝ ፕሪ ፊሊክስ ከሚጀምር ድረስ እስከ መጨረሻው ድረስ የሚታገሉ ይሆናል። 13 ጎሎችንና 10 አሲስቶችን በውድድር አመቱ ላይ አስቆጥሯል። ውድድማቻችን የሚ ስፖርት ዘገባ ከሆነ አርሰናል ሞርጋን ሮጀርስ እንደሚፈልግ ይታወቃል። ይህንን ተጫዋች ግን ከፊላ ለማምጣት መድፈኞቹ 80 ሚሊዮን ፓውንድ ማውጣት ያስባሉ። የ22 አመቱ ታዳጊ ስቶንቪላ ይህንን ተጫዋች ከሚድልስ ቦሮ በ15 ሚሊዮን ፓውንድ ብቻ ነበር ታቻምና በአጋማሽ ላይ ማምጣት የቻሉት። በስቶንቪላ 14 ጎሎችና 15 አሲስቶችን አድርጓል። በንይታ ሞርጋን ሮጀርስ ከነ ሮድሪጎ ሞርጋን ሮጀርስ እና አርሰናል የሚያስፈልጉ ጥሩ የሚባሉ የመስመር ተጫዋቾች ሌላኛው ከናን ይልድዝ ነው በጁቬንቱስ ያለው እነዚህ ሶስቱ ተጫዋቾች በአርሰናል ቤት ከፍተኛ የሆነ ለውጦችን ማምጣት የሚችሉ ናቸው ለምን ካላችሁ አንደኛ አርሰናል አርሰናል የአማካኝ መስመር የመስመር ተጫዋቾች የሌላቸውን ባህሪ ያላቸው ናቸው አርሰናል በአስር ቁጥር ሚና ላይ የሚሰልፈው ማርቲን ኦዴጋርድ ብዙ ጊዜ የስምንት ነጥብ አምስት ምትሉ ትክክለኛ አስር ቁጥር ባለ መሆኑ ሁለቱን መስመሮች ባላንስ አድርጎ አይጫወትም እና በተለይ ወደ ቀኝ መስመር ለቡካዮ ሳካ ልትሆነ የሚጫወት ከግራ መስመር የሚነሳ ድሎችን መፍጠር የሚችል ተጫዋች ያስፈልጋል። አርሰናል ትክክለኛው የሚሆነው ሞርጋን ሮጀርስ ለምሳሌ በቦል ፕሮግሬሽን ኳሱን ወደፊት ይዞ በመሄድ ድሎችን በመፍጠር የተሻለ ተጫዋቹ ነው ይታያል። ስለዚህ አርሰናል ከዛ የሚጠቀም ይሆናል ብዬ አስባለሁ። ኬነን ይልድዝም እንደዚህ አይነት ባህሪ ያለው፣ ሮድሪጎ ደግሞ ፖቸር እና ጨዋታ ላይ ጌሞችን መቀየር አቅም ያለው ተጫዋች ነው እና ለአርሰናል እንደዚህ አይነት የመስመር ተጫዋቾችን ማምጣት የሚያስፈልገው ነው የሚሆነው። ነገር ግን በትናንትናውም ፕሮግራማችን እንደነገርኳቸው አንቶኒ ጎደር ከማርቲኒሪ ይሻላል። ነገር ግን የማርቲኒሪን አይነት ባህሪ ነው። ስለዚህ ያለ ሌላ አይነት ከማርቲኔሊ በሆነ ያክል የተሻለ ከምታመጣ ከማርቲኔሊ ሌላ አይነት ጨዋታን ለአርሰናል የሚያመጣ እንደ ሞርጋን ሮጀርስ፣ እንደ ሞሐመድ ኩዴስ አይነት ተጫዋቾችን ማምጣት የሚያስፈልግ ይመስለኛል። ሌላኛው መረጃችን የሚሆነው ገደማቻችን አርሰናል የሚመለከተው የቶማስ ፓርቴይ ጉዳይ ነው። የአርሰናል ደጋፊዎች ምንም እንኳን ቶማስ ፓርቴይ የተለየ ፍቅር ቢኖራቸውም የዚህ ተጫዋች ጉዳይ ግን ከአርሰናል የመልቀቁ ነገር አሁን አሁን እርግጥ እየሆነ መጥቷል። ምክንያቱም ቃላቸው እንግዲህ ፋብሪዚዮ ሮማኖም ዘገቡት ከባለፉት ሳምንታት ብዙ ታማኝ ያልሆኑ መረጃዎች ነበር ያወጡት። አሁን ግን የተረጋገጠ የለ ይመስላል ቶማስ ፓርቴይ አርሰናል መስማማት አልቻሉ። ቶማስ ፓርቴይ ካለው ደሞዝ ላይ ከፍተኛ የሆነ ያክል ጭማሪ እንዲሰጡ ይፈልጋል። አርሰናል ባለው ደሞዝ እንዲቀጥል ነው የሚያስቡት። ድርድሮቹ እንደቀጠሉ ናቸው። እንግዲህ ድርድሮቹ የሚለውጥ እድል ሊኖራቸው ይችላል። አሁን ባለው ሁኔታ ግን አስደሳች አይደለም። በተለይ ፌነር ባቸ እና ሲሚላን እየሞከሩ ነው። ቶማስ ፓርቴይ አርሰናልን ይለቃል ወይ የምና ይሆናል። ያ ደግሞ ኮንትራቱን የሚጨረሰው በጁን ሰላሳ እንደሆነ መረሳት የለበትም። አርሰናሎች ግን ይህንን ተጫዋች ለመተካት ከሲቪያ ፈረንሳዊ አማካኝ እየፈለጉ ይገኛሉ። ጎመህን ለመምጣት እንግዲህ ጥረቶችን ያደርጋሉ። ይህ የ23 ዓመት ፈረንሳ አማካኝ በመጀመሪያ ወደ ኢንተር ሚላን ካቀና በኋላ ከኢንተር ሚላን ወደ ሲቪያ አቅንቷል። በሲቪያ ቤት እንግዲህ አርባ ፐርሰንቱን የዝውውር ዋጋውን የሚያገኘው ኢንተር ሚላን ነው። ሲቪያ በጣም በኢኮኖሚካል ቀውስ ላይ ነው የሚገኘው። የስፔን እንግዲህ ታውቃላቸው፣ የስፔን ክለቦች በጣም ከጊዜ ወደ ጊዜ እየተቸገሩ ነው የሚገኙት። በሪያል ማድሪድና በባርሴሎና ከፍተኛው የሆነውን ሲቪ ራይት ስለሚያገኙ አሁን ሲቪያ ነው ተረኛው፣ ደግሞ በዚህ እየተቸገረ የሚገኘው ሲቪያ ይህንን ተጫዋች እንግዲህ ለመሸጥ ይፈልጋሉ። አርሰናሎች ከ15 እስከ 20 ሚሊዮን ፓውንድ የሚያወጡ ይሆናል። ትክለኛ ቶማስ የተተኪ ነው ብለው መድፈኞቹ ያምናሉ። እንግዲህ አርሰናሎች ይህንን የሚያደርጉት ለወደፊቱ ከሚመጣው ሁኔታ አንፃር ነው። ቶማስ ፓርቴ 32 ዓመት የሚገኘውን ተጫዋች አትሊስት ሁለት ዓመት ሰጠው ካለው ሁለት መቶ ሺህ ሳምንታዊ ደመወዝ ላይ ከፍተኛ ማድረግ መድፈኞቹ ፍላጎት የላቸውም። አንደኛ የአቋም በውረድ ሊያጋጥም ይችላል፣ የጉዳት ታሪክ እንዳለበት ይታወቃል። ስለዚህ ባለው ብቃት ላይ ይህንን ያክል ዓመት መስጠታቸው በኔ እይታ ልክ ነው ብዬ አስባለሁ። ነገር ግን አርሰናሎች የሆነ ያክል ሲዝንን እንዳዲስ የሚቸገሩበት ይሆናል። አርሰናል ግራኒት ዣካን ባጣበት ወቅት ምን ያክል እንደተቸገረ የተናቅታቻ ምና ግራኒት ዣካ ከለቀቀ በኋላ የዲክላን ራይስ መምጣት የሃቨርትዝ መምጣት በቀጥታ ዲክላን ራይስን ታክቶታል ማለት አይቻልም። ስለዚህ ይህ አይነት የአማካኝ ክፍል አዲስ ግንባታ እንግዲህ በአርሰናል የሚጠበቅ ነው የሚሆነ እንግዲህ ሁለቱን ተጫዋቾች ጆርጂኒዮን እና ቶማስ ፓርቴይን ለቆ ሁለቱን የአማካኝ መስመር ተጫዋቾችን አጎሜያንና እንዲሁም ደግሞ ዙብሜ እንደሚያመጡ ይሆናል። በእንግሊዝ ፕሪሚየር ሊግ እንዴት ነ ይጣመራሉ የሚታይ ነው የሚሆነው። ከዩክሬን የሚወጡ መረጃዎች እንግዲህ እንደሚያሳዩት ከሆነ አርሰናል ዩክሬን አጥቂ ቫንዴስላ ቫናትን ቀርቦለታል። ይህ የዳይናሞ ኬቪ 23 ዓመት አጥቂ በዩክሬን 21 ጎሎችና 9 አሲስቶችን አድርጓል። 17 ሚሊዮን ዩሮ የውል ማፍረሻ አለው። አርሰናሎች እንግዲህ የተከታተሉት እንዳለ ነው፣ ሜቢ ሊያዘዋውሩት የሚችሉበት እድል እንዳለ መረጃ ወጣል። እነዚህ ግን ጭምጭምታ እንደሆኑ ልብል ትሉልኝ ይጠበቃል። በመጨረሻ ትናንት አንድ አድማጫችን ተስማምተዋል ትላለህ በሚል አይነት ኮሜንት በተለይ በሴስኮ ጉዳይ ሰጥቶ ነበር። እንግዲህ ውድ አድማጫችን መረጃውን ነው የምናደርሳችሁ እንጂ ፈረሙ አልፈረሙ የሚል የመጨረሻ የምንለውን አይነት መረጃ አይደለም። ጭምጭምታዎችም እናቀርባለን በየቀኑ ስለሆነ ፕሮግራሙ። ጭምጭምታዎችን ተከትሎ ታዲያ አሁን ለምሳሌ ትናንት ያቀረብንላችሁ ነበር ሴስኮ ተስማምተዋል በሚል አንድ አራት ጋዜጠኞች አወጥቶት ነበር። ነገር ግን እነ ፋብሪዚዮ ሮማኖ ደግሞ ይህ ሀሰት ነው ብሏል። ስለዚህ በዛሬው ፕሮግራማችን ሴስኮን የሚመለከተው ትናንት ያቀረብንላችሁ የተሳሳተ መረጃ ነው ብለዋል እነ ፋብሪዚዮ ሮማኖ። አርሰናና ዮከሬስን በሚመለከት ከዚህ በፊት አሌክስ ክሩክ የምታውቁት እንግዲህ በተለይ በቸልሲን በሚመለከት አዲስ መረጃዎችን የሚያወጣ የነበረ የታዋቂ ጋዜጠኛ በተለይ የሀቨርትዝን ዝውውር ቀድሞ የዘገበው ነበር። ለእኔ ቅርብ የሆኑ ሰዎች ለቪክቶር ዮከሬስን ቅርብ የሆኑ ሰዎች ቪክቶር ዮከሬስ ወደ አርሰናል እንደሚያቀና ተናግሮኛል የሚል መረጃ ቀርቧል። እንግዲህ አርሰናሎች ተጫዋች የትኛውን ውሳኔ ያደርሳሉ? ከቪክቶር ዮከሬስና ከቤንጃሚን ሴስኮ የምና ይሆናል። ነገር ግን አርሰናሎች ያላስደሰታቸው ሁለቱን ተጫዋቾቻቸውን ዋጋ ያሰቡት የነበር 60ና 58 ሚሊዮን ፓውንድ ነበር። ነገር ግን በዝውውር መስኮት ከተከፈተ በኋላ ሲያደርጋ፣ ሲያዩ ሁለቱም ተጫዋቾች ከሰባ ሚሊዮን ፓውንድ በላይ ሆኖባቸዋል ባቸዋል። እንግዲህ ድርድር አድርገው ውሳኔያቸውን በቅርብ ጊዜያቶች የሚያሳውቁ ሆናል ተብሎ ይጠበቃል። አንድ ከጣሊያን የሚወጣ መረጃ እንደሚያሳየው አርሰናል የጣሊያኑን ታዳጊ የ19 ዓመቱን ኢማኒዌል ሪዮን ለማስፈረም ጥረቶችን እያደረገ ይገኛል። ይህንን ተጫዋች ማምጣት አርሰናሎች ይፈልጋሉ። ድርድሮቹ በሚቀጥሉት ጊዜያቶች የሚካሄድ ሆናል። ሰላም ውደርማቻችን ያያ ስፖርት ነው። ላይክ ሸር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ ሸር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደደርስ ያግዘናል።